ግድል ወንጀል ነውና ለአንባቢያን ግንዛቤ ይረዳ ዘንድ ከአገልጋዩ መጽሐፍና ከተጠቀማቸው የቅዳሴ መጻሕፍት ሐሳቦች የተወሰኑትን ለንጽጽር እጠቅሳለሁ። ቦርፎሪኮን ገጽ 35 ሰማያት ሳይዘረጉ የየብስን ፊት ሳይታይ ተራሮች ሳይቆሙ፣ የአየር ርዝመት ሳይከፈት፣ ወንዞች ጥልቅ ሳይሆኑ ነፋሳት ሳይነፍሱ መብረቆች ሳይመዘዙ ነጉድጓድ ሳይሰማ ብርሃናት ሳይፈጠሩ ጨለማ ሳይጋርድ ሌሊትም ሳይፈጠር ፀሐይ የቀን ርዝመትን ሳይገዛ መላእክት ሳይፈጠሩ ከተሰወሩና ከተገለጠው እያለ ይቀጥላል። ይህ አገልጋዩ ልክ እንደራሱ የምርምር እውቀትና ከልቡ እንዳፈለቀው አድርጎ ምንጭ ሳይጠቅስ የወሰደው ነው። ቋንቋውን ከየት አመጣው ብለን ከጠየቅን ደግሞ ከዮሐንስ አፈወርቅ ቅዳሴ መዘረፉን እንረዳለን። ሊቁ እንዲህ ይለናል። ሰማያት ሳይዘረጉ የየብስን ፊት ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከፈት ነፋሳት ሳይነፍሾ መባረቅት ሳይመዘዝ ነጎድጓድ ሳይሰማ ጨለማ ሳይጋረድ ሌሊትም ሳይፈጠር ፀሐይ የቀን ርዝመትን ሳይገዛ መላእክት ሳይፈጠሩ ከተሰወረውና ከተገለጠው። መጽሐፈ ቅዳሴ 1976 ዓ ም የዮሐንስ አፈወርቅ ቅዳሴ ገጽ 155። ሌላው አገልጋዩ ከመጽሐፈ ቅዳሴ ላይ ወስዶ የራሱ አስመስሎ በመጽሐፉ ገጽ 38 ላይ ከእርሱ አስቀድሞ የለም፣ ከእርሱ በኋላም የለም፣ ከምትናገር ነፍስና ሟች ከሆነችም ሥጋ ፊት በባሕሪው የነበረ ነው ይላል። ይህ ቃል በቃል ከዮሐንስ አፈወርቅ ቅዳሴ ላይ የተወሰደ ነው። ከእርሱ አስቀድሞ የለም፣ ከእርሱ በኋላም የለም፣ ከምትናገር ነፍስና ከሚሞት ሥጋ በፊት በባሕሪው የነበረ ነው። የዮሐንስ አፈወርቅ ቅዳሴ ገጽ 155 ቁጥር 5 እና 11። ከቦርፎሪኮን መጽሐፍ ገጽ 46 ላይ ሌላ ስንጨምር፣ ከላይ ሳይንቀሳቀስ ከበታች ሳይጨምር ከአባቱ ሳይለይ ከአነዋወሩ ሳይለወጥ ከሦስትነቱ ሳይጎድል ከዙፋኑ ሳይለይ በድንግል ማርያም ማኅፀን ያደረ በማለት ከልቡ እንዳፈለቀ አስመስሎ ምንጭ ሳይጠቅስ ያሰፈረውን እናገኛለን። ይህም ሐሳብ የተመነተፈው ከዮሐንስ አፈወርቅ ቅዳሴ ላይ ነው። ከአባቱ ሳይወጣ መጣ፣ ከአኗወሩ ሳይለይ ወረደ፣ ከሶስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑ ሳይለይ ላይ በድንግል ማርያም ማኅፀን አደረ። ቅዳሴ ዮሐንስ አፈወርቅ ገጽ 156 ቁጥር 24 እስከ 25። አገልጋይ ዮናታን በዚህ ብቻ አላቆምም። ከሌላ የቅዳሴ መጽሐፍ ደግሞ እንደሚከተለው ምንጭ ሳይጠቀም ወስዷል። ሞትን ለመሻገር የሰይጣንን ሰንሰለት ለመበጣጠስ፣ የአባቱን ፍቃድ ለመፈጸም፣ ሲኦልን ለመርገጥ፣ የሕይወትን በር ለመክፈት በማለት አስፍሯል። ፖርፎሪኮን ገጽ 165 ይህ ደግሞ የተወሰደው ከጌታችን ቅዳሴ ላይ ሲሆን ቃሉም የሚከተለው ነው። ሞትን ይሽር ዘንድ የሰይጣንን ማሰሪያ ይቆርጥ ዘንድ፣ የአባቱን ፍቃድ ይፈጽም ዘንድ፣ ሲኦልን ይረግጥ ዘንድ፣ የሕይወትን ደጅ ወይም በር ይከፍት ዘንድ የጌታ ቅዳሴ ገጽ 65 ቁጥር 33 እስከ 36። በእርግጥ ፓስተር ዮናታን ለረዣዥሞቹ አተታዎች ቀርቶ ለ14 ሀያት እንኳን ምንም ምንጭ አለመጥቀሱ ያስደነግጣል። እንዴት አንድ መንፈሳዊ ነኝ የሚል ሰው ለተከታዮቹ መጥፎ አርአያ በመሆን የማያምንበትን አስተምህሮ የራሱ ሐሳብ አስመስሎ በመጽሐፍ ደረጃ አሳትሞ ያሰራጫል? የሚል ጥያቄ በአእምሯችን ይዘን ከመጽሐፉ ገጽ 165 ላይ ተከታዩን ስናነብ ከአብ ያልተለየ ረዥም ፈትል የሚል እናገኛለን። ይህ ቃል ከሌላኛው የሥርዓተ ቅዳሴ መጽሐፍ በመላእክት በዓል ላይ ከሚቀደሰው ቅዳሴ የተወሰደ ነው። ከአብ ያልተለየ ረዥም ፈትል ቅዳሴ የአይቆብ ዘስሩግ ገጽ 174 ቁጥር 21። ፍርዱን ለአንባቢያን ወይም ለተመልካቾች እተዋለሁ። ነገር ግን ቤተ ክርስቲያኒቱ ላይ ከመንጋ ቅሰጣ ወይም በጎችን ከመስረቅ ጀምሮ እስከ ጽሑፍ ስርቆት እየተካሄደባት እንደሆነ ሁሉም ሰው ማወቅ አለበት። አገልጋይ ዮናታን ቦርፎሪኮን ብሎ ባሳተመው መጽሐፍ ከእነዚህ የሥርዓተ አምልኮ መገልገያ መጽሐፍቶች ገልብጦ የጽሑፉ ማዳበሪያ አድርጎ ሲጠቀም ምንም አይነት ምንጭ ለመጥቀስ አለመፍቀዱ ሕሊና መጥፋቷን ያረጋግጣል። ምንጭ መጠቀም ለሌላው አካል ወይም ለባለ ጽሑፉ ወይም ባለቤቱ